ቻችን ባለፈው አመትም እንደሚታወቀው የፍቼ ጨንበላ ላይ ሲዳማ የዘመን አቆጣጠር በዩኔስኮ መመዝገቡ የሚታወስ ነው። በዚሁ እንግዲህ በዛሬው የገዳ ስርዓት በዩኔስኮ በማይዳሰሱ ቅርሶች መመዝገቡን አስመልክቶ ተጨማሪ መረጃ ሊያደርሱን ወይዘሮ መዓዛ ገብረመድን የባህልና ቱሪዝም ሚኒስትር ዴታን እዚህ ስቱዲዮችን ጋብዘናል። ከእሳቸው ጋር ትንሽ ቆይታ አደርጋ ነው እንደምናምሽ እንኳን ደስ ያለው። እስቲ እንግዲህ እርስዎ የባህል ዘርፍ ሚኒስትር ዴታ እንደመሆኑ መጠን የቅርስ ጥናትም በእርሶ ስር ነው፣ እና እንዴት ነው አጠቃላይ ይህን የቅርሱን ለማስመዝገብ የተደረገው ጥረት ምን ይመስል ነበረ? ከሂደቱ ጋር አብረው ስለነበሩ ሰው በመጀመሪያ ይሄ የገዳ ስርዓት በመመዝገቡ ባህሉን ጠብቀው ተንከባክበው እስከ ዛሬ ድረስ ያቆዩትን የባህሉን ባለቤቶች፣ ህዝቡን ማመስገን እፈልጋለሁ። እንዲሁም ይህን ስራ እንዲሳካ በማድረግ ረገድ የቅርስ ጥናትና ጥበቃ ባለሙያዎች፣ በኦሮሚያ ውስጥ የሚገኙ ታላላቅ ምሁራንና የባህሉ ባለቤቶችን፣ እንዲሁም የውጭ ጉዳይ ባለሙያዎችን፣ በአጠቃላይ በዚህ ስራ ላይ ስኬታማ እንዲሆን የተሳተፉትን በሙሉ ማመስገን እፈልጋለሁ። ይህንን የገዳ ስርዓት ለማስመዝገብ መጀመሪያ ባህሉ ራሱ መጠናት አለበት፣ መለየት አለበት፣ መጠናት አለበት፣ ከዛ መሰነድ አለበት። ይህን ለማድረግ የባህሉ ባለቤቶችን ስምምነት ይጠይቃል። ስለዚህ የባህሉ ባለቤቶች ባቀረቡት ጥያቄ መሰረት ቅድም የዘረዘርኳቸውን ነገሮች አልፎ ለማስመዝገብ ጥያቄው ቀርቧል። በዚህ ስራ ላይ በጣም በርካታ ባለሙያዎች ተሳትፈውበታል፣ ጥናት አካሂደውበታል። በዚህ መሰረት እንግዲህ ዛሬ ደረስንበት ውጤት ለመድረስ ችለናል። ጥሩ። እንዴት ነበር አሁን ለማስመዝገብ የጠየቁት መስፈርቶች ምን ነበሩ ማለት እንችላለን? እንደው ዋና ዋና የሚጠቅሱ፣ ለማስመዝገብ መጀመሪያ ባህሉ ተጠብቆ መቆየት መቻል አለበት። የሚመዘገብበት ማህበረሰብ ወይም ሕብረተሰቡ ራሱ ባህሉ የኔ ነው ብሎ እሱን ማመን አለበት። ባህሉ የኔ ነው ከማለቱም በተጨማሪ ለማስመዝገብ ፍላጎት ያለው መሆኑንም ማረጋገጥ መቻል አለበት። እነዚህ ከተረጋገጡ በኋላ ቅድም እንዳልኩት የማጥናቱ የመሰነዱ እና ከዛም አስፈላጊ መስፈርት ካሟላ በኋላ ለምዝገባ ጥያቄ ይቀርባል ከቀረበ በኋላ ምዝገባውን የሚመረምር አጣሪ ኮሚቴ አለ የአጣሪ ኮሚቴ ካየ በኋላ የመጀመሪያ ደረጃውን አልፎ ሁለተኛ ደረጃ ላይ ዛሬ በቀረበበት መንገድ ቀርቦ ሊጸድቅ ችሏል ጥሩ ውስቲ እንግዲህ አሁን የገዳ ስርዓት አሁን በዩኒስኮ መመዝገቡ ለክልሉም ሆነ ለሀገሪቱ ያለው ፋይዳ ዝርዝር ፋይዳ ምንድን ነው? እንግዲህ የማይዳሰሱ ቅርሶች መመዝገባቸው በተለይ የገዳንም ስንመለከተው በመጀመሪያ ደረጃ ባህላዊ ክዋኔውን የሚያከናውነው ማህበረሰብ ራሱ ከትውልድ ትውልድ እንዲተላለፍ፣ ባህሉ እንዲጠበቅ በማድረግ ረገድ በጣም ሰፊ የሆነ አስተዋጽዖ ይኖረዋል። ሁለተኛ አሁን አሁን በተለይ ትኩረት እያገኘ የመጣው ለዘላቂ ልማት ባህልን ለዘላቂ ልማት ከመዋል አንጻር በጣም ከፍተኛ የሆነ ትርጉም ይኖረዋል። በሌላ በኩል ደግሞ ከቱሪዝም አንጻር ካየነው በዓለም አቀፍ ቅርስነት መመዝገቡ የቱሪስት ፍሰቱን በመጨመርና በቱሪዝም ጋር ተያይዘው የሚገኙ ዘርፈ ብዙ ጠቀሜታዎችን አገራችን እንድታገኝ በማድረግ ረገድ ሰፊ የሆነ ድርሻ ይኖረዋል። ይሄ የገዳ ስርዓት እንደሚታወቀው ከቀደምት ጀምሮ በተለይ የዴሞክራሲ ስርዓትን በመላ እና ተግባራዊ በማድረግ ረገድ ብዙ ወደፊትም ብዙ ሊሰራበት የሚገባእና ብዙ ሊባልለት የሚገባው ባህላዊ ትውፊታችን ነው። ባህላዊ ትውፊቱን ጠብቆ እንዲሄድ በማድረግ ረገድ ያለው አስተዋጽኦ በጣም ከፍተኛ ነው። እስቲ አሁን በቀጣይ ምን ተጠብቀ፣ በቀጣይ ይሄ ይመዘገባል ማለት አልችልም። አሁን ግን በዋነኝነት ባህሎቻችንን ከትውልድ ትውልድ እንዲሄድ በማድረግ ረገድ እነዚህ የሚመዘገቡ ቅርሶች ወጣቱን ትውልድ ያነቃቁታል። እንደዚህ አይነት ባህሎች አሉን መጠበቅ አለብን። ስለዚህ ዓለም አቀፍ እውቅናን በማግኘታቸው ምክንያት የተለየ ትኩረት እንዲሰጡት ያስችላሉ። ና ይሄ ይመዘገባል ብያሁን መናገር ባልችልም ይህን ጉባኤ መክፈቻ ላይ እንዳቀረብ ነው። በጣም ብዙ እምቅ የሆኑ ባህላዊ ሀብቶች አሉን። በጣም ብዙ ናቸው። ና በተለይ አሁን ይመዘገባሉ ተብሎ ከምናያቸው ቅርሶች ጋር ሲተያይ የኛ ሀገር በጣም ሰፊ የሆነ አቅም እንዳለን ያየንበት ነው። መመዝገቡ አንድ ነገር ሆኖ ግን ከትውልድ ትውልድ በማስተላለፉ ረገድ ባህሉን ትውልዱ ጠብቆት እንዲያሳድገው ና እንዲያለማው ለማድረግ ትኩረት ሰጥተን መስራት ይጠበቅብናል። ጥሩ ሳ መጨረሻ አንድ ጥያቄ ላንሳ። በተለይ ኢትዮጵያ ይህን ዓለም አቀፍ ጉባኤ ያስተናግዳለች ና በጣም በርካታ የተለያዩ ሀገራት ታዳሚዎችም ተገኝተው ነበር እና እንዴት አገኘዋት ኢትዮጵያን? የነበራቸው ስሜት ምን ነበረ ቢለው ነስ እንግዲህ እስካሁን ድረስ ጉባኤው ላይ የተገኙት በርካታ ሀገራት ናቸው የመጡት። ከአንድ ሀገር ብቻ በጣም ብዙ ልዑካን አንድ ላይ የመጡበት ሁኔታ አለ። መክፈቻው ፕሮግራም ላይ በጣም ደስታቸውን ይገልጹ ነበር። እንደዚህ አይነት ያልተነካ ገና እምቅ የሆነ ባህላዊ ሀብት ያላት ሀገር መሆኗን ተረድተናል። ከዚህ አንጻር ኢትዮጵያ ጋር ተባብረ እንሰራለን የሚሉ በጣም ብዙ ሀገራት አሉ። እንግዳ ተቀባይነታችንን፣ አየሩን፣ ያሉንን ባህላዊ ውጤቶቻችንን እየተመለከቱ እስካሁን ስብሰባቸውን ንግግር ከመጀመራቸው በፊት አገራችንን በማድነቅና በማመስገን ነው የሚጀምሩት። ዛሬ የነበረው የገዳ ውይይትም ላይ በርካታ ሀገራት ናቸው ይመሰክሩልን የነበረው። እኛ ከተናገርነው በጣም በላቀ መንገድ አገራት በሚገርም ሁኔታ የገዳ ስርዓቱን እንዲሁም ኢትዮጵያ ያላትን ባህላዊ ሀብት በጣም በስፋት ነው ሲገልጹ የነበረውና ይሄ በበኩሌ በጣም አስደስቶኛል። ወይዘሮ መዓዛ ገብረመድህን የባህልና ቱሪዝም ሚኒስትር ዴታ እዚህ ስቱዲዮችን መጥተው ለሰጡ ማብራሪያ ክልብ አመሰግናለሁ። እኔም አመሰግናለሁ። እንኳን ደስ ያለ ተመልካዮቻችን። እንግዲህ ከወይዘሮ መዓዛ ገብረመድህን ጋር ያደረግነው ቆይታ ይህን ይመስል ነበረ። መልካም ቆይታ ይሆንላችሁ።